አጉት ጠገነት ሊገባት ለምን? ሁሉም ነገር ነው ጋናል ሁሉም ነገር ሰጠ። የእውነትሽ ነው? አዎ እውነት ነው። በጣም ጥሩ ልቀቃትና፣ የፈለግኩን ነገር ሁሉም ነገር አድርግልሀለሁ። ብቻ በጣም ጥሩ እኔ ደስ ይለኛል። ስለዚህ አንቺ ካርታውን ስጭኝና እኔ ደግሞ እሷን ለቃታለሁ። እንደዚህ ይሻላል። አዎ እሺ፣ ተጣለ። በጣም ጥሩ ምን ትለቃታለ? አይ ችግር የለውም። ለቃ

ካርቶን ነቢያት ሰታኛለች? ምን? አዎ ነቢያት ካርቶን ሰጠች። አይሆንም አይሆንም ብዬ አለው። ሆነ ምን አድርጋት ነው ነቢያትን

በጣም ይበልሽ የለፋንበት ምን ነው የሆነ ችግር አለ እንዴ የምን ችግር አሁን አንተ ኮ የምትፈልገውን

ነው የሰጠሹ። እኔማ አንቺ ማስለቀቅ መስሎኝ እኮ ነው። እኔ ሁሉ ቀን እየተቀጣው መታገለው ካርታው ከእጃችን እንደወጣ አይደለም። ይሄ ሁሉ መስዋዕት የከፈልኩለትን ነገር እንዴት ዝም ብለሽ መናት ታስቀራለሽ? እኔ አንቺ ማስለቀቅ መስሎኝ፣ አንቺ ከዚህ ቤት እንድትውጪ ብዬ እኮ ነው ያልኩት። እኔ መውጣት ፈልጋለሁ ብዬሽ ያለው፣ እኔ መውጣት ብፈልግ ነግረው ያን ሁሉ ስቃይ ሳይደርስብኝ በፊት አልወጣም ስላልፈልግኩኝ እኮ ነው ሰዎች መግባት የለበትም የአንቺ ብቻ ነው ይሄ ቤት። ከዚህ ቤት እኮ የአንቺ ቤት ይበልጣል። አይበልጥ አይበልጥ፣ ጎዳና ላይ ነው የምትወጪው። ሺ ንገር ምስ ምንድን ነው የሚኮኑ? ከዚህ ቀጥሎ ይህንን ማድረግ አልነበረብሽም። በፍጹ በፍፁም ይሄ ልጅ ይሄን ካርታ ማግኘት አልነበረበትም። ከዚህም በኋላ በደንብ ነው የሚያሰቃየን፣ እጥፍ ሆኖ ነው የሚያሰቃየን።

ያስገድለናል። በጣም ብዙ ስቃይ አስደርስብን፣ ወገ ነው እሺ በቃ እንደዚያ አትሆንም። እባክሽ ብቻ ካርቶ ሱችስ መግባት አልነበረበትም። ካርቶን ያገኙ አይገባም ነበር። ወይዝግን ምንም ማድረግ ማንችልበት ነገር ውስጥ ነው የገባ ነው። ሰላምታችኋን አደረሳችሁ። በ2018 አዲስን ነገር ይዘን መጥተናል። ተዋናይ መሆን የምትፈልጉ ግን ደግሞ ፍላጎታችሁ ህልም ሆኖ ብቻ የቀረ አሁን ግን እውን ሊሆን ነው። ጎግል ክሮም ላይ በመግባት ልዩ ካስት ብላችሁ ሰርች ታደርጋላችሁ። ፊት ለፊት በሚመጣላችሁ ዌብሳይት በመግባት ስም፣ እጾታ ፎቶ፣ ስልክ፣ የሁለት ደቂቃ እራሳችሁ ስተውኑ የሚያሳይ ቪዲዮ ትልካላችሁ። እራሳችሁን ተዋናይ ማድረግ የምትችሉበት ምርጥ አጋጣሚና ምርጥ ዌብሳይት ነው። በአንድ ጊዜ መቶ ብር ክፍያ ወደ ህልማችሁ ትደርሳላችሁ። ካልተኙ በስተቀር ህልም የለም። መልካም ባል በፍቅር ያለት ነው መንገድ ቆይ፣ አንተ ምንድን ነው የቀረው? ለምን ለእኔ ብር ሰታነ ለምን አለ። የምትፈልገውን አግኝተሃል። ትንሽ ነገሮች ይቀርሉ አሁን የስም ዝውውሩን ከፈረመችልን ሌላ ምንም አልፈልግም። እዛ ያኔ እንደ ቆሻሻ ጥላችኋል። አሁን የቀረኝ ስም ዝውውሩ ብቻ ይሄ፣ ብቻ ይጠረቅ ደግሞ አቸው እኮ ይህ ሁሉ ቀን ታግሰን ለ ተቀርቧል የስኬታችን ተቀርቧል

ልብ አለ? ልብ የለህም። ሰው አይደለምማ። አውቄያለሁ ቀድሞ፣ አውሬ። አውሬ እሷን ካፈታት ደግሞ አንድ ነገር ከዚህ በላይ ማዮች አዎ፣ አሳየኝ። እሷን ግን ምንም እንዳታረግዘዋል። ብዙ ብዙ እሷ ልቀቃት፣ ቤቱ አልፈርምለትም።

አንቺ ገብተሽ ምን ልትያቸው? አይታወቅም እንሞክርን። ሞክሪ ግን ሌላ ነገር ምናምን እንዳቀባጥር። ምን እቀባጥራለሁ? ነገሮች ነገሮችን እንዳታበላሽብኝ። አንዴ ልሞክር።

የግድ እንድፈራ ማድረግ አለብኝ። ወዳ ሳይሆን በግዷ አትፈርማለች። እቺ ሴትዩ በዚሁ በለቅበል እየታሳበል

በ2018 አዲስን ነገር ይዘን መጥተናል። ተዋናይ መሆን የምትፈልጉ ግን ደግሞ ፍላጎታችሁ ህልም ሆኖ ብቻ የቀረ አሁን ግን እውን ሊሆን ነው። ጎግል ክሮም ላይ በመግባት ልዩ ካስት ብላችሁ ሰርች ታደርጋላችሁ። ፊት ለፊት በሚመጣላችሁ ዌብሳይት በመግባት ስም፣ እጾታ፣ ፎቶ፣ ስልክ፣ የሁለት ደቂቃ እራሳችሁ ስትውኑ የሚያሳይ ቪዲዮ ትልካላችሁ። እራሳችሁን ተዋናይ ማድረግ የምትችሉበት ምርጥ አጋጣሚና ምርጥ ዌብሳይት ነው። በአንድ ጊዜ መቶ ብር ክፍያ ወደ ህልማችሁ ትደርሳላችሁ። ካልተኙ በስተቀር ህልም የለም። መልካም በዓል።